ስንግ ቃሪያ ከበላው በጣም ብዙ ጊዜ እንዳለፈኝ እያሰብኩ ነበረ። ዛሬ ከዚህ በፊት ደግሞ ስንግ ሲሰራም ሰርቼ ማላቅም መብላት ብቻ ነው ማቀው። እሱን መቀየር ስለፈለኩኝ እናቴ ጋር ደወልኩና እንዴት እንደሚሰራ ጠይቂያት ነገረችኝ። እንዴት እንደሰራሁት ላሳያችሁ። በጣም ቀላል ነው። የሚያስፈልገን ቃሪያ፣ ሽንኩርት፣ ቲማቲም፣ እኔ ነጭ ሽንኩርት ጨምር ያለው መጨመሪያ አያስፈልግም። ሽንኩርቱን፣ ነጭ ሽንኩርትንና ቲማቲሙን ለማድቀቅ ሞከር። ያን ያህል ባይደቅም ችግር የለውም። ትንሽ የቢላ ሙያ ሊጠይቅ የሚችለው የቃሪያውን ፍሬ ስናወጣለት፣ ቃሪያውን ሙሉ በሙሉ እንዳንቆርጠው ትኩረት መስጠት ያስፈልጋል። ትኩረትና ትዕግስት። በጣም ጊዜ የሚፈጅ ስራ ነው። ፍሬውን አውጥተው ቃሪያውንና ለመቁረጥ መሞከር አሰብኩት። እኔ ለራሴ ብቻ ነው የምሰራው። ለብዙ ሰው የሚሰሩ ሰዎች ትዕግስታቸው በጣም ጎበዞች ናቸው። ፍሬውን እንዴት እንዳወጣሁት ቪዲዮ ላይ ማየት እንችላለን። ከቃሪያው ጋር የተጣበቀውን ትንሽ በቢላ ለመቁረጥ ሞክሬ ነበረ። የቀሩትን ፍሬዎች ደግሞ ጀርባውን በመምታት እንዲወጡ አድርጊያቸዋለሁ። ውስጡ የሚገባውን ለመስራት መጀመሪያ ሽንኩርቱን ትንሽ አበሰልኩት። ከዛ ላይ ዘይት ጨምሬ ነጭ ሽንኩርቴን አድርጌ አንድ ላይ አበሰልኳቸው። እሱ ትንሽ ከበሰለ በኋላ ቲማቲም ሎሚውን ጨመርኩ፣ ጨው ጨመርኩ። ሲበስል አወጣሁት። ትንሽ እንዲቀዘቅዝ ትቼ ሎሚ ጨመርኩበት። ከዛ በኋላ ቃሪያውን መሰነግ ነው የሚቀረው። ሶስት ቃሪያ ነው የወጣልኝ። ነገ ምስር ወጥ ሰራና ከሱ ጋር በለዋለሁ ብያለሁ።